ወደ ኢየሱስ ነገሩ ቃል የሌለው አህያ ነው የሚባለው። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን ህብደት አዳን አለ። ነገር ቀስ እያለ ነው የሚገባ ከሀሰተኞች ትምህርቶች እንድንጠበቅ ያስፈልጋል። ከዛ ውጭ ችግረኝነትን ይዘን መነጋገራችን ችግር የለም። እንደሚገባ ክርስቶስን እንናገራለን። ክርስቶስ ልክ አይደለም ካሉ ስለተነጋገርን፣ ልክ ነው ብለን ስላወራን ጽድ በደለም የተለያዩ ምክሮች አሉም እስቲ ጥቂት ጊዜ እናመልክና ከዛ እንጸለያለን። ጌታን እናከብራለን። ደስ ያለው ኔትወርክም ሲያወጣችሁ ተመለሱ። ሌላ ጉዳይ የለም። አሁን እናመልካለን። እኛ ማንም ምንም ሆነ ክርስቶስን ነው የምናመልከው። ክርስቶስን እንናገራለን። ክርስቶስን በምንነጋገርበት መካከል ላይ የማይገባ ሐሳብ ይዞ የመጣው ሰው ካለ ይቶ አይሆን ዛሬም ባለፈም ዘመን አሁንም በሚመጣ ዘመን የምትሰራ መድኃኒታችን አምላካችን በጽድቅና በሕይወት እንኖር ዘንድ ሞተህ በሞት ያድንህን በቤት ያኖርከን ሕይወት የሆንከን የገዝህን የራሴ ገንዘቦች ያደረግከን እግዚአብሔር በኢየሱስ ክርስቶስ ስም እናመሰግናለን። በንቴ በኩል ኢየሱስ በምን ለምነውን አብ እንደሚሰጥ እንደነገርከን እንደቃለ ብዙ ለምነን ብዙ ጠይቀን አላፋን በምንፈልግ ሰዓት ተገኝታል። በምንለምነው ልመናዎቻችን ለምላሽ ሰጥተሃል። ደጅን አንኳኩተን ከፍተልናል። ፈልገን ተገኝታል። እናመሰግናለን። ሁሌም ፈልጉን የምትለን እግዚአብሔር ፈልጉ ብለ ደግሞ ማትደበቅ የምትገኝ ምትራራ፣ ምትረዳ፣ የምታግዝ አምላክ ነህ። በኢየሱስ ጌታ ስም ታላቁ ስምህ የተባረከ ይሁን። ዛሬም ፊትን መሆን ችለናል። አቅም ጉልበት ሰጥተናል። ጌታዊ ስምህን መጥራት ችለናል። ያ ሁሉ የሆነው በምሕረት ነው፣ በይቅርታህ ነው። አንተ ይቅር ስላልከን እንደ በደላችን እንደ ኃጢአታችን አልፈረድክም። አልሰማችሁም፣ እምቢም አላልከንም። ዘንበል ብለህልናል። ክብር ምስጋና አምልኮ፣ ስግደት ለስምህ ይሁን፣ እንወድሃለን። ጊዜያችንን ደግሞ ባርክ። አብሮትን መገኘትን ከእኛ ጋር እንዳለ ይታወቀን ዘንድ የእጅን ክብር በእኛ መካከል አድርግ። ባርህን ደግሞ ደግፈን እናመሰግናለን። በኢየሱስ ጌታ ስም ጸለን። አሜን። ጌታ ኢየሱስ ሲባርካችሁ፣ ብዙ ድካም እንዳለኝ ያውቃለሁ። ጥቂት ሰዓት ብቻ ነው ከእናንተ ጋር የሚቆየው አላቆያችሁም እራሴን ሊያርፍ ስለሚፈልግ ማለት ነው። ገና አላጋገምኩም፣ ህመሙ ለቆኝ ጨርሶ አልቷኝ፣ ያን ደግሞ በእረፍት ነው ያለችኝን ጊዜ በመጠበቅ ማረፍ ስላለብኝ ነው እንደዛ ምላችሁ አንዳንድ ነገሮችን ምናልባት እንዴት እንደምናስተካክል አላውቅም። ለማውራት ለማድረግ የሚፈልጋቸው ነገሮች ውስጤ ላይ ብዙ ነገር አለ። እነሱን ነገሮች አሁን ብዙ ዝግጅት ስለሚያስፈልገኝ ላላደርገው ይችላለሁ። ብዙ ጊዜ አንድ መሪ ጥቅስ ፔጅም አለኝ ፌስቡክ ላይ ምናልባት እንትን የሚል ፔጅ አለኝ ሁለት ነው ራሱ የግሩፕ ፔጅ ነው እውነት ዓርነት ያወጣል የሚል በጣም ስለሚወደው ነው ሀሳቡ እውነተኞች እንሁን እውነት ደግሞ ምን የሚያደርግ ነው ዓርነት የሚል እሱን ሀሳብ ነው ማሳያችሁ። ምናልባት ዮሐንስ ወንጌል ላይ ነው ያለው ቃሉ ምዕራፍ ስምንት ላይ ምዕራፍ ስምንት ቁጥር ሰላሳ ሁለትን ከቻላችሁ ትለጥፋላችሁ እየለጣጠፋችሁ ማየት ትችላላችሁ። እውነትንም ታውቃላችሁ እውነትም ዓርነት ያወጣችኋል ነው። ምን ታደርጋላችሁ ነው የሚለው። መጀመሪያ እውነትንም ታውቃላችሁ ነው። እናንተ እውነት እንደሆነ ስናውቅ ኢየሱስን ተቀበል ነው። እውነት እንደሆነ አወቅ ነው፣ ተቀበል ነው። የዘላለም ሕይወት ሆነልን የዘላለም ልጅ ሕይወት ብቻ አይደለም፣ ወራሾች አደረገ፣ ልጅነትን አሰጠ። ስለዚህ እውነት ማን ነው ብባል ራሱ ኢየሱስ ነው። የማን ነው? ዮሐንስ ራይ ውስጥ እውነት እሱ ራሱ ኢየሱስ እንደሆነ ይናገራል። አንዳንድ ጊዜ ማላዎቻችን ብዙ ማላ አለ አይደል? ኢትዮጵያ ውስጥ አብሶ ድሮ አስታውሳለሁ። በዘመኔ መካከል ምዬ አላውቅም፣ እግዚአብሔርን፣ ጌታን፣ ኢየሱስን የሚባል ማላዎች አልወድም፣ አላደርግምም፣ አድርጌ አላውቅም። እውነት እላቸዋለሁ

ስለ እግዚአብሔር ተናገረ ብለት ስትናገር፣ እግዚአብሔር ምስክሬ ነው ካልክ፣ እሱ ራሱ ሌላ ማላ ነው። ጌታ ምስክሬ ነው ይላሉ አንዳንድ ሰባኪዎች። ታዝባችሁ ታውቃላችሁ ብዬ አስባለሁ። ለዚህ እውነት ምንድነው? ዓርነት የሚያወጣን አሸናፊ የሚያደርግ ነው እውነት በዘመኔ ላይ በጣም እንደ እውነት ደግሞ ዝንጉ የለም። በጣም ዝንጉ ነው። በጣም ኤሊ ነው አረማመዱ። በጣም ጎታታ ነው። በጣም የሚዘገይ ነው። ነገር ግን እውነት ዓርነት ያወጣል። ስለዚህ እውነትን ታውቃላችሁ። እውነትን ምን አድርጋቸዋል? ዓርነት አወጣል። እኛ ክርስቲያኖች ከክርስቶስ ከከሆነን ክርስቶስን መስለን እንኖር ክርስቲያን ሆነን እንኖር ክርር ብለን አልያ አንልፈስፈስ። ልፍስፍስ ነው፣ በዛፍ ስር ያደገ ይህ ልፍስፍስ ነው። ሲያድግም ልፍስፍስ፣ ሲያፈራም ልፍስፍስ ፍሬ ነው የሚያፈራ። ያፈረ ዘካርያስ መጽሐፍ ምን ይላል መሰላችሁ? ዘካርያስ መጽሐፍ ላይ ይቀርታ እያለ አረፍት ነው የዋልኩት። ከስራ ወጥቼ ሌላ ጋር የቆየውት ልጆችን ወደ ቤት አስቀብቻቸው ሌላ ጋር ሄጅ ኮምፒውተር ላይ ከሰው ጋር ምን ስራ ስራ ስራ አለ በዛ ጋር ረጅም ሰዓት ነው ቆየው። ከዛ መጣው። ማያት ያለብኝ ሙቪ ነበር። ቪዲዮ ማያት ያለብኝ ፕሮግራም አለ። ይከታተለው ሁለት ሚዲያ ይከታተላሉ። ሁለቱንም ልጆችና ዛሬ ምን አዲስ ነገር ተፈጠረ ተገኘ እያልኩኝ አልጨረሱም ገና ስለሆነ ያ መጥቼ ደግሞ የነሱን የእነሱን አርባ አምስት አርባ አምስት ደቂቃ አክል ያለውን ቪዲዮቸውን አየው ማስታወቂያቸውን እያጠፋው ቪዲዮቹን ተከታተል እየበለው ማለት ነው። የመብልን ጊዜ በቪዲዮ እዚ ያለው ለዛ ነው እንግዲህ ቻሉ። ውስጤ ላይ ግን መንፈስ ቅዱስ እሱ ብርቱ ነው። እሱ ወደ እኔ የሚያመጣውን ቃል መንገር ይሻላቸዋል። ከእውነት ጋር ቆሙ። እውነት ዓርነት ያወጣል። ከእውነት ጋር ጽኑ። እውነት ትበቅላለች ። እውነት አታረጅም። እውነት ጣፋ ትላለች፣ ትሉ ይሆናል አትጣፋም፣ ትገኛለች። እውነት ትበቅላለች። ስለዚህ ዓርነት ታወጣለች፣ ጉልበታም ታደርጋለች። ዘካርያስ ምዕራፍ ስምንት ቁጥር አስራስድስት እና አስራሰባትን ይውጭ የምትሰሩት ነገር ይህ ነው። እያንዳንዳችሁ ከባልንጀራችሁ ጋር እውነትን ምናደርጉ ተነጋገሩ። ከማጋ ስ ባልንጀራ ማን ነው? ባልንጀራ ማን ነው? ጻፉልኝ። ከባልንጀራ ጋር እኔ ከእናንተ ጋር እውነት ልታወራ ይገባል። እናንተ ከእኔ ጋር እውነት ልታወሩ ይገባል። ባልንጀራ ባልንጀራዎቼ ናቸው አይደል? እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። በበር እንደ አደባባያችሁም የእውነትንና የሰላምን ፍርድ ፍረዱ ሁላችሁም በባልንጀራችሁ ላይ ክፉን ነገር በልባችሁ አታስቡ፣ የሐሰትንም መሐላ አትውደዱ። ይህን ነገር ሁሉ ይህን ነገር ሁሉ ይጠላለውና ይላል እግዚአብሔር። እግዚአብሔር የሚጠላው ከእውነት ጋር አለመቆምን ነው። እውነት አለማድረግን እግዚአብሔር ይጸየፈዋል። እውነት የሆነውን ነገር እውነት የሆነውን ይሁን ኑሮ እውነት የሆነውን ግንኙነት እውነት የሆነውን ማንነት ይዛችሁ ቅረቡ። አታስመስሉ። የእስስት መንፈስ ከእናንተና ከኔ ይራቅ። ብዙ ሰዎች እስስቶች ናቸው። ሲቀርቡ በቃ ይጎዳል፣ ይዋሻል። የእውነትን እና የሰላምን ፍርድ ፍረዱ። ሁላችሁም በባልንጀራችሁ ላይ ክፉን ነገር በልባችሁ አታስቡ። ክፉን እዚህ ውስጥ ያላችሁ ኢትዮጵያ ወንድሞቼ እኔ ልክ በቅርበት እንደሚያውቃችሁ ነው የሚሰማኝ። እውነት እላለሁ አንድ ቀን አንድም ሰው ለክፉ አስቤ አላውቅም። ይሄ እውነት ነው የምናገራችሁ ሰዎች ግን ክፉ ሲያስባል፣ በጣም ክፉ ቢሰሩ እንኳን ክፉ አላስብም። የእኔ ጌታ ይረዳኛል። እንዲያስብም አይመጣልኝ። እንዲያርጌ እንዲያርጌ፣ ልበቀለው፣ ላዋርደው፣ መረጃ በጣም ብዙ መረጃ ይዤ መጥቼ መቀጥቀጥ ስችል አላውቅም። መረጃንም አላውቅም። ቅንነት ይላል የኔ መጽሐፍ ጌታ የተባረከውን ይሄ ቃል ጥሩ ነው። ቅንነት የእግዚአብሔርን ፊታለች ነው። እኔ ቅንነትን አባ አትውሰድብኝ፣ ሰው መንፈስን አትውሰድብኝ እንዳለው እኔ ደግሞ ቅንነትን አትውሰድብኝ። ቅን አርገኝ፣ ቅን አርገኝ እያወቅኩ እያርዱኝ እያወቅ ያርዱኛል ነገር

ከእውነት ጋር ቁሙ፣ እውነትን አድርጉ፣ ክፉን አታስቡ። ከባልንጀራችሁ ጋር እውነት ብቻ አድርጉ፣ እግዚአብሔር ያኔ ይደሰታል። ይህንን ነገር ይጠላለሁና ነው ምለው እግዚአብሔር ይጠላለሁ። ክፉን ነገር በልባችሁ አታስቡ፣ የሐሰትንም መሐላ አትውደዱ፣ ይጠላዋለሁ ይለናል የሰራዊት ጌታ እግዚአብሔር። ልክ ዘጠነኛ ክፍል ሲገባ እና ዘጠነኛ ላይ አስረኛ ክፍል ሲገባ ዩኒፎርም የተጀመረው ሃይስኩል ብሩ ስንት ነው? ሰባ አምስት ብር ነው ሱሪና ኮት የሚያስተምሩኝ የአክስቴ ልጆች ናቸው። እልህ እስገቡ በሌሎች ዘመዶች ላይ እኛ እያስተማርን ነው፣ እያበለን ነው፣ ሌላ ልብሶችን እያደረግን ነው፣ ደፍተር እየገለን ነው። እነሱም ያድርጉ፣ ደሞዝ አላቸው ተባልኩኝ። ይሄዳሉ። ጠየኩኝ አንዱን የአክስቴ ልጅ የትምህርት ቤት አስተማሪ ነው። እርስማምርም ነው ትልቅ ሰው። ወይ አሁን አልቋል የሚቀጥለው ወላና ላይ ደሞዝ የሚቀበሉትን ጊዜ ነው ወይ? ብድር ነበረና ና፣ ብሩን ጨርሻ ያለ የሚቀጥለው ወር ሶስቴ ተመላለስኩ። እየተደበኩ ነው ትምህርት ቤት የሚገባ ስቃይን አበል እነኚህ ምን ሆኖ ነው እስቲ ምን እንድላችሁ ፈልጌ መሰላችሁ? የምናነሳው ቅንነት የሚሄደው ስንት ሰዓት መንገድ እንደሆነ ታውቃላችሁ? ርቀቱ የአምስት ሰዓት የስድስት ሰዓት መንገድ ሄጄ ነው የሚጠይቀው። ጠዋት ተነስቼ ወደ ስድስት ሰባት ሰዓት ደርሳለሁ። እንዲህ ነው ስባል ደግሞ አዝኜ አዘግማለሁ። ማታ ቤት እገባለሁ ድርቅብኝ

ያንም ያኔ በጌታ ስለነበርኩ ነው የሚነግራቸው። ጌታ ደግሞ ያጽናናኛል። እኔ አንዳንዴ በጣም ነው የሚያናደኝ ራሱ እግዚአብሔር። እኔ እየደቀቅሱ አይዞ እኔ እኮ ከንቴ ጋር አንዳንድ ዝንበል ይለኛል። እኔ ዝንበል የሚለው አንዳንዴ ጭው የሚያደርግ ድምፅ ዝንበል አልወደውም። በጣም ነው የሚያናደኝ። ዝንበል ላል በቃ ብድግ ብዬ ነው የሚሄደው ላለመስማት፣ ወደ ሌላ ጉዳይ ነው የሚገባ። ዝንበል ይለናል። ክፉ እንዲያስብ እፈልጋለሁ፣ ሞክራለሁ፣ አይሆንም። በጣም ሞክራለሁ፣ አይሆንም። ወዳጄ አይሆንም

ስለዚህ የኔ ነው ማለት ጀመርኩ። ለዛ ነው ወዳጄ ማንም ቤት ብሄድ የኔ ነው ይላል። ድሮ የእውነት የምናመልከው የእውነት አምላክ ነው። ስለዚህ ወዳጆች ከእውነት ጋር ቁሙ፣ እውነትን አድርጉ፣ እሱ ዓርነት ያወጣል። ተዋርዳችሁ አትቀሩም። ተኒቃችሁ አትቀሩም። ባዶ ሆናችሁ አትቀሩም። ኦኬ። ለማኝ ሆናችሁ አትቀሩም። የሰው እጅ ፈላጊ ሆናችሁ አትቀሩም። እግዚአብሔር ከእኔን እና ከእናንተ ሊገርዝ ሊያነሳ ያለው ሊስተካከል ያለው ማንነት ስላለን ነው። በነገሮች የሚዘገየው እየሰራ ያ ሰው ላማረባ አሏን ሰው ላሟን በጣም ያበላታል። አስጠቃት፣ አረገዘች። ደሳለው ቶሎ እንድትወልድ ብሎ ያበላል። ምን ያደርጋል? ላሟ ያለ ጊዜ አትወልድ አንዳንዴ ይነጫነጫል፣ ይመታታል እየበለሸ ሆዳ ምናምን እያለ በቀኑ ምጣ ወለደች። ላሟ የላም የተወለደችው ጥጃዋ አቤት መልኳ ሲያምር እና ላሟን እንዲያለ ሰውዬው አቅፏት፣ ይቅርታ፣ እኔ እኮ ቾኩዬ ነው። አንቺ ለካ ይሄን ሁሉ መልክ እያወጣሽ ነው ያዘገየሽው። እኔ አልገባኝ፣ ይቅርታ እያለ አጎርሳት አላለ። ወዳጄ፣ ቢዘገይም ዓርነት የሚያወጣ እውነት ነው። ስለዚህ እውነት ጋር ቁሙ። ሊዘገይ ይችላል፣ ሊያስመታ ይችላል፣ ሊያሳጣችሁ ይችላል፣ ብቻችሁን ያስቀራሉ። አዎ፣ ከእውነት ጋር ግን ጽኑ። እግዚአብሔር እውነተኛ አምላክ ነው። እውነትን ይወዳል። ስለዚህ የምትሰሩት ነገር ይህ ነው። እያንዳንዳችሁ ከባልንጀራ ጋር እውነትን ተነጋገሩ። የቀራይ ቅልንጅ እውነትን ንገሩ ለባልንጀራ አጉላጉላችሁ ኤፌሶን አራት ላይ የምናገረውን ቃል ላሳያችሁ እና ልጨርስ፣ አራት ሃያ አምስት ለምን ይላል? ስለዚህ ውሸትን አስወግዳችሁ እርስ በእርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀራችሁ ጋር ከባልንጀሮቻችሁ ጋር እውነትን ተነጋገሩ። አሁን እኔን ብዙዎች ሸውደውኛል። እውነት ብነግሩ ምን ችግር አለ? ፈልግ ያለው አስፈልጎኛል እንዲስጠኝ ብሎ ይሻላል። በእናት እንዲህ አይነት ሰው የተቸገረ ሰው አለና እንርዳ ይላሉ። እሺ ብዬ ስረዳቸው ብሩን ለከለ ራሳቸው ሁሌ ማልማርበት ቦታ እሱ ላይ ነው። መገለጡም ለምን እንደማይመጣልኝ አላውቅም። አንዳንዴ ይጠራጠራለሁ፣ ግን ምንም ክፉ እንዳላስብ ተከልክያ አለው መሰለኝ። ፈምዬእሽእሽ ነው። በኋላ ላይ ግን ያገኘኛል። ብዙ ጊዜ አጋጥመኛል። እዚህም ቲክቶክ እራሱ አጋጥሞኛል። ነገ በለበጎ ነው አንድ ቃል አንዲት እና እህት ስታስተምረኝ እንዲ ብላለችና እኔም ብዙ ጊዜ እላለሁ እግዚአብሔርን አትመኑት፣ አትመኑት በቀል ስትጠብቁ ሰውዬው እንዲያርጓቹ፣ እውነት እኔ እያረኩ እሱ ግን እንዲያርጉ እግዚአብሔር ለምን መርደው ምናምን ይላል። ሰውዬው ከእኛ ዘወር ብሎ ጌታዌ በቃ ወንድሜን አዛዝኛለሁ፣ እኛ ጋር እንዳይመጣም አፍሯን ይቅርታ እንዳይጠይቃቸው አፍሯን፣ በሰራው ስራ አፍሯን፣ ለዚ ጌታዌ አንተ በቀላል ተጠብቁ እግዚአብሔር የሚራራ አምላክ ነው። ስለዚህ እናንተ በቃ ሰው ኢየሱስ ተጠናውቃችኋል። በቃ ጌታ ሆይ እርዳው፣ ማረው፣ አለማውቁን አግዘው ብለን ነው መጸለይ ያለብን። ፍረድለት፣ ፍረደው፣ አታለናልና አታላይ ላክበት አይባልም። አሜን በል ይሰማል። ባይሰማችሁ ይሰማል። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆናችኋልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ስለዚህ ከእውነት ጋር መቆም ይሻልም። እውነት ዓርነት ያወጣል። ጌታ ይባረክ ለዚህ እውነት ምን ያደርጋል በቃ ፌስቡክ ላይ እውነት ዓርነት ያወጣል ብላችሁ ሁለት ፔጅ ያለ ፎሎ አርጉ የሚትፈልጉ ሀሳቦች ሲኖሩ ብዙ የሚሰሙ ሰዎች ስላሉ እዛ ግሩፕ ላይ መጫን ትችላላችሁ ፌስቡክ ነው ኮምላችሁ በእኔ ስም በዚህ ስም አይደለም ያለው በዚህ ስም የራሴ ዋና ፔጅ አለኝ ከዛ ደግሞ እውነት ዓርነት ያወጣል በሚለው ሁለት የግሩፕ ፔጅ አለ ግሩፑ ላይ ጆይን አርጉ ከዛ የሚያስፈልግ ነገር እዛ ጋር መለጠፍ ትችላላችሁ። ቀኑ ላይ ተማራችሁትን እናንተን ልባችሁን ውስጣችሁን የነካውን ነገር እዛ ጋር ማስቀመጥ ትችላላችሁ። ብዙ ሰው ጋር ይደርሳል። አንዱ የኢትዮጵያ ካርታ ነው ያለው፣ አንድኛው ደግሞ የፕላኔት ካርታ ነው ያለው፣ ፕላኔቶች ናቸው። በአማርኛ እውነት ዓርነት ያወጣል ብላችሁ ጻፉ፣ ይመጣላችኋል። ግሩፕ ፔጅ እና እውነት ዓርነት ያወጣል። ተባርካችኋል። አምላካችን ባገኘን በታላቅ መከራ ሁሉ ረዳታችን፣ በየቀኑ የምትመክረን፣ የምትገስፀን፣ የምትዘልፈን፣ የምታስተካክለን፣ የምታቀነን ሀሳብህን ያል ተውክ የምትናገር ዕለት ዕለት ሐሳብን የቃሉን ፍቺ ያበራል ሕፃናትን ጠቢባን ያደርጋል። እንደምል ቃል ጠቢባን አስተዋዮች እንሆን ዘንድ የቃልን ፍቺ እያበራልን ስላለን እናመሰግናለን። የእውነት አምላክ ከእውነት ጋር እንደቆምን እንዳመንን እውነተኞች ሆነን ዘመናችንን እንድንጨርስ ጸጋይ ይብዛል። ለባል ለሚስት፣ ሚስት ለባል፣ ወላጆች ለልጆች፣ ልጆች ለወላጆች አሰሪ ለሰራተኛ፣ ሰራተኛ ለአሰሪ፣ ጌታ ሆይ እኛም እንዲሁ ባልንጀራ ለባልንጀራ፣ በምንወጣበት በምንገባበት በምንሰራበት በምናደርገው ሁሉ እውነተኞች በመሆን እንድንሄድ እንድንራመድ እንድንኖርልህ ጸጋህን አብዛለን ስለ ሁሉ ከፍበን እንወዳሃለን። ባረን ደግሞ ደግፈኝ። በኢየሱስ ጌታ ስም ጸለይን።